ኖረ ነበር። ወራሪን መመከትና በጦርነት አዋጅ አለመሸበር ከአባቶቻችን የጸና የሀገር ወዳድነት ልምድ ወስደን እንዳመጣታቸው እየሸኘናቸው በቆፈሩልን ጉድጓድ ባይገቡበት ኖሮ ዛሬ እንኳንስ ወንድ ልጅ ቀርቶ አማራን ወልዳ የምትተካ ሴት እህት፣ እናት ባልኖረች ነበር። ውድ የአማራ የቁርጥቀን ልጆቻችን፣ የትግል መሪዎች፣ የፋኖ አባላትና የውስጥና የውጭ የትግሉ ደጋፊ አጋሮቻችን ይህ የነጻነት ትግል ስንጀምር ማሸነፋችን አማራጭ የሌለው አንድ መንገድ እንደሆነ ቀድመን በማመን ጭምር ነው። ስለሆነም ትላንትና ከሰባትና ከአስር የጦር መሳሪያ ተነስተን በጋለ ወኔና ትጋት የጠላቶቻችን ከቀላል እስከ ከባድ ከግል እስከ ቡድን መሳሪያ ማርከን እየታገልነ ትግሉን ለመቋጨት ዳር የደረስነበት ምዕራፍ ላይ መሆናችን ማንም የሚያውቀው ሀቅ ነው። ውድ የዛሬ ተመራቂዎች፣ የኮማንዶ ፋኖ አባላት እናንተ የአማራ ዘብ ብቻ ሳይሆን በመከፋፈል አባዜ ሳይተኙ የሚያድሩ አገር አፍራሾችና የአብይ ተላላኪ ባንዳዎችን እናንተ አማራ ነህ እያሉ የለያዩትን የኢትዮጵያ ሕዝብ አንድ አድርጎ ለመምራት እና የሕዝብ ቤት ለመስራት በቀና ልባችሁ የምትተጉ አደራ ተቀባዮች መሆናችሁን አውቃችሁ በቀጣይ ወደ ስራችሁ ስትሰማሩ በፍጹም ጨዋነት፣ ቈራጥነት፣ ታማኝነት፣ መርህ አክባሪነት፣ ሰዋዊ ስርዓትና ተላብሳችሁ ሀገራችሁና ሕዝባችሁን ታገለግሉ ዘንድ አደራ ማለት እፈልጋለሁ። የተወደዳችሁና የተከበራችሁ እንግዶቻችን ትግላችን ለነጻነት ነውና የምንፈልገው ትግል ለነጻነት እስከ ምንቋጨው ድረስ አንዳችን ለአንዳችን የሐሳብ ልምድ ተመጋጋቢዎች ነን። ይህን የዱላ ቅብብሎች ለመጪው ትውልድ አዲስ ትውልድ አንገቱን ቀና አድርጎ የሚጓዝበት ስለ አንድ ብሔር ብቻ ሳይሆን ስለ አንድ ሀገር ኢትዮጵያ እንዲያስብ አድርገን በማነጽ ኃላፊነቱን የሚወጣ ዜጋ ፍርተን ማለፍ እንድንችል የጋራ ርብርብ ያስፈልጋል። እናም በውይይትና በምክክር እንድንሰራ አደራ ማለት እፈልጋለሁ። አዲሱ ተመራቂዎችና ቤተሰቦቻቸው፣ ትግል በባህሪው ፈታኝና አድካሚ ነው። ይሁን እንጂ የሚገጥመንና አስቸጋሪ ሁኔታ አልፈን ነገን በተሻለ ህይወት እንድንኖር ከአሁኑ ጀምረን በስነ ልቦና የጠነከረ በዓላማ የጸና በአመለካከትና በአስተሳሰብ ያደገ መሆን አለብን። ይህ ሲሆን ካሰብንበት እንደርሳለን፣ የጀመርነውን እንጨርሳለን። ክቡራንና ክቡራት የተከበራችሁ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ከፍተኛ አመራሮች፣ የክፍለ ጦር አመራሮች፣ የብርጌድ አመራሮች እንዲሁም አምስቱ የቡሬ ዳሞት የሻለቃ አመራሮችና አባላት እንዲሁም ጥሪ የተደረገላችሁ የአገር ሽማግሌዎች፣ የሃይማኖት አባቶች፣ የጎበዝ አለቃና የቀበሌ አስተዳደር ኃላፊዎች እንኳን ለዛሬዋ ቀን በሰላም አደረሳችሁ አደረሰን፣ ማለት ፈልጋለሁ። በድጋሚ አዲስ ተስፋ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ ድል ለጭቁኑና ለተገፋው የአማራ ሕዝብ። አመሰግናለሁ። አስር አለቃ ጌታችሁ ታደርገኝ፣ የቡሬ ዳሞት ብቄት ዋና ሰብሳቢ።

የአማራ ፋኖ ብሔራዊ ኀይል ምዕራብ አማራ ቀጠና ቴወድሮስ ዕዝ አምስተኛ ክፍለ ጦር የቡሬ ዳሞት ብርጌድ የአንደኛ ዙር የኮማንዶ ሰልጣኞች የአምስት ወር የስልጠና ሪፖርት የቡሬ ዳሞት ብርጌድ በአዲስ መልክ ከተቋቋመ ከግንቦት አራት ሁለት ሺ አስራ ሰባት ዓመተ ምሕረት ጀምሮ በብርጌድ ደረጃ በውጊያ ጠላትን አቅደን ከመደምሰስና አንገትን ከማስደፋት ጎን ለጎን ተተኪ የፋኖ ሰራዊት ግንባታን በዋና ተግባር በእቅዳችን በማሳካት በብርጌዳችን የመጀመሪያ ዙር የኮማንዶ ስልጠና ከግንቦት አሥራ አምስት ቀን 2017 ዓ.ም ማስጀመር ችለናል። በዚህም የኮማንዶ ሰልጣኞች ብርጌዳቻችን ከሚያስተዳድሯቸው ቀጠናዎች የተወጣጡ የኮማንዶ መስፈርቱን ያሟሉ ከ200 ያላነሱ ሰልጣኞችን ማሰልጠናችን ችለናል። በስልጠና ወቅት የኮማንዶ ሰልጣኞች ዘመኑ የሚጠይቀውን ወታደራዊ ስልጠናዎች በጥብቅ ዲሲፕሊን የወሰዱና በፖለቲካ እየተካኑ እንዲሆኑ ተደርገዋል። በዚህም ከምረገዝ እንዲጣ